ሰላም ጤና ይስጥልን። እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምናላችሁልን፣ ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻነላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰማ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ አካተናል። እናንተም ሀሳብ አስቴቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን ከእኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬ ፕሮግራማችን በርከት ያሉ ሀሳቦችን እናነሳለን። በተለይ ትልልቆቹን የአውሮፓ ክለቦች የተመለከቱ በርከት ያሉ ስፖርታዊ ጉዳዮች እየተነሱ ይገኛሉ። እነሱን መረጃዎች ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታ እናደርጋለሁ። ቪዲችንን ላይክ፣ ቻናላችን ንም ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ እንትቆዩ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ ተመልሰን እንመጣለን። አብራችሁ እኝ ልትቆዩ በአክብሮት ጋበዝኩኝ። ፉአድ ባህሩ ፕሮግራሙን እመራለሁ። በድጋሚ ተመልሰን እንገናኛለን። ሊቨርፑልን የተመለከቱ መረጃዎችን በማስቀደም እንጀምር፣ ውድ ቤተሰቦቻችን። ሊቨርፑል ተጫዋች ለማስፈረም ተስማምቷል። የመርሲሴዱ ክለብ ሊቨርፑል 136.3 ሚሊዮን ዩሮ በሆነ የዝውውር ዋጋ ፍሎሪያን ቨርትዘን ከባየር ሌቨርኩዘን ለማስፈረም ነው ከስምምነት መድረሳቸው የተረጋገጠው። በዝውውር ሂሳቡ 117.5 ሚሊዮን ዩሮ ቅድመ ክፍያ እንደሚከፍሉ ሲገለጽ፣ ቀሪውን 18.8 ሚሊዮን ዩሮ ደግሞ በቀጣይ እንደሚከፍሉ ጭምር ነው መረጃዎች እየወጡም የሚገኙት እንግዲህ ሊቨርፑሎች ተጫዋቹን በአንፊልድ ለቀጣዮቹ አምስት ዓመታትም ለማቆየት ነው አሁን ላይ ከስምምነት እንደደረሱ የተገለጸው። ፍሎሪያን ቨርትስ በቡንደስሊጋው ክለብ ባየር ሚኒክ በጥብቅ ይፈለግ የነበረ ቢሆንም ተጫዋቹ ግን ከብራት በፊት ምርጫውን ሊቨርፑል ማድረጉን አስታውቆ እንደነበር ዘገባዎች ያሳያሉ። ሊቨርፑሎች ከዚህ ተጫዋች ጋር ደግሞ አሁን ላይ ከስምምነት መድረሳቸውና ዝውውሩን መቋጨቱን የሚያሳዩ መረጃዎች ናቸው እየበጡም የሚገኙት ፍሎሪያን ቨርትስ ወደ ሊቨርፑል የሚያደርገው ዝውውር እንግዲህ ጥቂት ነገሮች ብቻ ናቸው የሚቀሩት። ከስምምነት ደርሰዋል። ቀዮቹ እንግዲህ ከባየር ሌቨርኩዘን ጋር በክፍያው ጉዳይም ከስምምነት ደርሰዋል እና አንዳንድ የወረቀት ስራዎች ብቻ ተከናውነው በሚቀጥሉት ጥቂት ቀናት ውስጥ ተጫዋቹ በሊቨርፑል ቤት ይተዋወቃል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት ሊቨርፑል ፍሎሪያን ቬርትስን እንግዲህ እየታየ በሚጨመር እንግዲህ ገንዘቦች ጭምር ነው እንዳስፈርመው መረጃዎች እንደሚያሳየው፣ ዳቪድ ኦርነስቲን ጭምር የገለጸው ማንቸስተር ሲቲ ባየር ሚኒክ እና ሮያል ማድሪድ ፍሎሪያን ቬርትስ ላይ ፍላጎት ቢኖራቸውም ተጫዋቹ ግን የእነሱን ጥያቄ ውድቅ በማድረግ ነው አንፊልድን መቀላቀል መምረጡ እየተገለጸ የሚገኘው። በቀጣይ ደግሞ ከቅድሜ ቡድን አጋሩ ጀረሚ ፍሬምፖንግ ጋር እሱም በዚህ የዝውውር መስኮት ነው ከሊቨርፑል እንግዲህ ከባየር ሌቨርኩዘን ሊቨርፑል የተቀላቀለውና ይህም ተጫዋች እንግዲህ በዚህ በሊቨርፑል ቤት ይገናኛሉ ተብሎ ነው የሚታሰበው። አዲስ ተጫዋቾች መሆናቸውም ተረጋግጠዋል። ቀጣዩ ሚዳውስ ኪርኬዝን ከዛ በተጨማሪ ሌሎች ዝውውሮችንም ለማድረግ ሊቨርፑሎች እንደሚንቀሳቀሱ ነው መረጃዎች እያሳዩ የሚገኙት። ፍሎሪያን ቨርትስ አሁን ላይ እረፍት ላይ ስለሆነ የሕክምና ምርመራውን በሚቀጥለው ሳምንት ያከናውናል። በግል ጉዳዮች ዙሪያ ንግግር በቅርብ ይጀምራሉ ተብሎ እንደሚጠበቅ ነው የስካይ ስፖርቱ ጋዜጠኛ እየተናገረ የሚገኘው። በሊቨርፑልና በቦርንመዝ መካከል አሁንም ንግግሮች ያሉ ሚሎስ ኪርኬዝ በእርግጥ ሊቨርፑልን መቀላቀል እንደሚፈልግ ዘገባዎች ያሳያሉ። ይህ የሚሆነው ግን ተጨማሪ ድርድሮች ከተደረጉ ብቻ እንደሆነ ፋብሪዚዮ ሮማኖ መረጃውን እያጋራም ይገኛል። ማውሳናላህ በአንድ የውድድር ዘመን ከፍተኛውን የዋጋ ጭማሪ ያሳየ ተጫዋች ሆኗል። ግብፃዊው በመጀመሪያው የሊቨርፑል የውድድር ዘመን 60 ግቦችን በማስመዝገብ በ2017/18 በ115 ሚሊየን ከፍ እንዲሁ ማለቱ የሚታወስ ጉዳይ ነው። ጃኮብ መርፊ ሙሐመድ ሳላህን ና ቨርጅል ቫንዳይክን አድንቋል። የዓለማችን ምርጥ የክንፋጥቂ ና የዓለማችን ምርጡ ተከላካይ አድርጎም ሰይሞችዋል ተብሏል። ጃኮብ መርፊ ሐሳቡን ሲናገር ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን እናንሳ። ማንቸስተር ዩናይትድ ልዩ ክለብ ነው ብሏል፣ አዲሱ ፈራሚ ማትያስ ኩኛ። ብራዚላዊው የፊት መስመር ተጫዋች የሆነው ማትያስ ኩኛ ማንቸስተር ዩናይትድ ልዩ ክለብ ነው በማለት ተናግሯል። ለእኔ የትኛውም ክለብ ከማንቸስተር ዩናይትድ ጋር አይወዳደርም ሲል ነው ማትያስ ኩኛ አስቴቱን የሰጠውም ማትያስ ኩኛ አክሎም ኩኛ ውሳኔ እንግዲህ እዚህ ክለብ ውስጥ ለእኔ ምን ማለት እንደሆነና ስኬት ምን እንደሆነ ያለኝን እምነት ያሳያል ሲልም ነው የተናገረው። ይሄ ክለብ በጣም ትልቅ ክለብ እንደሆነም ጠንቀቅ ያውቃለሁ ሲልም ጭምር ነው ማቲያስ ኩኛ የተናገረው። ማንቸስተር ዩናይትድ ከሁሉም በላይ ማስቀመጥ ደግሞ አሁን ላይ የኔ ፍላጎት ነው ሲልም ተናግረዋል። እንግዲህ የቀድሞ ዝናው ላይ ለመመለስ የሚደረጉ ጥረቶችንም እኔ ማገዝ እፈልጋለሁ ሲል ማቲያስ ኩኛ ሀሳቡን መስጠቱን ነው ዘገባዎች እያሳዩም አሁን ላይ የሚገኙት የቪክተር ዮከርሽ ንግኒ መልእክት አስተላልፏል። በተለይ ወደ ቀል ወደ ሌሎች ክለቦች ማምራት እንደሚፈልግ መልእክት አስተላልፏልና ከስፖርቲንግ ሊዝበን ፕሬዚደንት ንግግር ጋር ብቻ በቀጥታ የተገናኘ አይደለም። በዛሬው እለት እንግዲህ አርሰናል ይፋዊ ጥያቄ ያቀርቧል ተብሎ የወጡት መረጃዎች ፍጹም ውሸት መሆናቸውን የስፖርቲንግ ሰዎች መናገራቸው ይታወሳል። እስካሁን ለቪክተር ዮከርሽ ምንም አይነት ይፋዊ የዝውውር ጥያቄ ለስፖርቲንግ ሊዝበን ያቀረበ አንድም ክለብ እንደሌለ ነው መረጃዎች የሚያሳዩት። በተጨማሪም አርሰናሎች ከስፖርቲንግ ሊዝበን ሰዎች ጋርም ይፋዊ ድርድር እንዳልጀመሩም ጭምር የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። እንደ ዩናይትድ ሁሉ ግን ይህንን ዝውውር ለመፈጸም የሚያስፈልገውን ነገር የጠየቁ በሚቀጥሉት ቀናትም አዳዲስ ነገሮች ይኖራሉ ተብሎ እንደሚጠበቅ የሚያሳዩ መረጃዎች ግን በስፋት እየወጡ ነው የሚገኘው። የተጫዋቹ ወኪል ከሁለቱ ክለቦች ይፋዊ ጥያቄ እንዲቀርብም እየወተወተ ይገኛል። በተጨማሪም የዩናይትድ ሰዎች እስከ 70 ሚሊዮን ዩሮ ይከፍላሉ ተብሎ የተገመተ ሲሆን ሆኖም ግን ከብሪያኒም ቤሞ ዝውውር በፊት ግን ይፋዊ ድርድር ይጀምራሉ ተብሎ ግን አይጠበቅም። ቀድሚያ ማንቸስተር ዩናይትዶች መጨረስ የሚፈልገውት የብሪያኒም ቤሞን ዝውውር እንደሆነ ነው መረጃዎች እያሳዩ የሚገኙት በቪክተር ዮከርሽ ና በስፖርቲንግ ሊዝበን መካከል እንግዲህ ያለው ሁኔታ አሁን ላይ እጅግ መሻከሩን የሚያሳዩ መረጃዎች በተደጋጋሚ ወጣለው። ሆኖም ግን ተጫዋቹ አሁንም ቢሆን የዩናይትድ ኢላማ እንደሆነ ነው እየተገለጸ የሚገኘው። ዩናይትድ ስለ ተጫዋቹ ሁኔታም ለመረዳትና ስለ ዋጋው ይበልጥ ለመገንዘብም ዘወትር እንግዲህ የስልክ ጥሪ ማድረጉን መቀጠሉም ጭምር የሚያሳዩ መረጃዎች በስፋት እየወጡ እንደሚገኙ ይገለጻል። በቪክተር ዮከርሽና በስፖርቲንግ ሊዝበን መካከል ያለው አለመግባባት ከቀን ወደ ቀንም እየጨመረና እየተወሳሰበ እንደመጣ ጭምር ይታያል። ይህ ጉዳይ ደግሞ እልባት የማያገኝ ከሆነ በቀጥታ ወደ ህግ አካላት እንደሚሸጋገርም የተጫዋች ወኪሎች ጭምር እየተናገሩ ይገኛሉ። በርከት ያሉ ነገሮች ናቸው አሁን ላይ እንግዲህ እየተፈጠሩ የሚገኙት። የቪክተር ዮከርሽ ወኪል የሆነው ሀሳን እንግዲህ አንድ ሀሳብን ሰጥቷል። ስፖርቲንግ ሊዝበኖች ደንበኛን በ51 ሚሊየን ፓውንድ ማለትም በ60 ሚሊዮን ዩሮ ለመልቀቅ ቃል የገቡበት ወረቀት ማስረጃ በእጃችን ይገኛልና ወደ ህግ ጭምር ልናመራ እንችላለን የሚል ጉዳዮች ጭምር ሲናገር ሰምተናል ና የሁለቱ ሰዎች ወይም የክለቡ ስፖርቲንግ ሊዝበን ና የተጫዋቹ ቪክተር ዮከርሽ ጉዳይ በጣም አጣብቂ ነገር ውስጥና በጣም መካረር ውስጥ እየገባ እንደሆነ ጭምር ነው መረጃዎች እያሳዩ የሚገኙ። ተጫዋቹ ስዊድናዊ እንደሆነ ይታወቃል ና አንድ የስዊድን ታማኝ የሚባል ጋዜጠኛ ደግሞ ኤሪክ ኒቫ የሚባል ሰው ነው የሀገሩ ልጅ ቪክተር ዮከርሽ ቀጣይ ጣፈንታውን አስመልክቶ እንግዲህ አንድ ሀሳብን ሰጥቷል። እንደኔ እምነት ቪክተር ዮከርሽ በቀጣዩ የውድድር ዘመን የምንመለከተው ለማንቸስተር ዩናይትድ ስንጫወት ይመስለኛል የሚል አይነት ሀሳብን ነው ይሄ ስዊድናዊ ታዋቂ ጋዜጠኛ የተናገረው። ይኸው ጋዜጠኛ እንግዲህ በሀገረ ስዊድን እጅግ የተከበረና ትልቅ ዝና ያለው ሲሆን በትዊተር ብቻ ከ340 ሺህ በላይ ተከታዮችም እንዳሉት ጭምር የሚያሳዩ መረጃዎች ይወጣሉና የሀገሩ ልጅ ከመሆኑ ጋር በተያዘም የተወሰኑ ፍንጮችን እያገኙ ይሆን የሚሉ ጥያቄዎች እየተነሱ ይገኛሉ። አሁን ላይ ባለው መረጃ መሰረት ግን የትኛው ክለብን እንደሚቀላቀል ምንም የተረጋገጠ ጉዳይ የለውም። አርሰናልም ለዚህ ተጫዋች ፍላጎት ያለው እንዲሁም ማንቸስተር ዩናይትድም ለዚህ ተጫዋች ፍላጎት እንዳለው የሚያሳዩ መረጃዎች ናቸው በስፋት እየበጡም የሚገኙት። የማንቸስተር ዩናይትድ ሲኢኦ ኦማር ቤራድ ደግሞ እንግዲህ እኛ በማንቸስተር ዩናይትድ የሚያምኑና ማንቸስተር ዩናይትድን መቀላቀል የሚፈልጉ ተጫዋቾችን የመመልመል ፍላጎት ነው ያለን ሲልም ጭምር እንዲሁ ይናገራል። በክለቡና በፕሮጀክቱ አምነው ወደ ማንቸስተር ዩናይትድ እንዲቀላቀሉ እንጂ በቻምፒየንስ ሊግ ውድድር እንግዲህ ስለተሳተፍን ብቻ መምጣት የሚፈልጉ ተጫዋቾችን ብቻ የማምጣት ፍላጎት የለንም የሚል አይነት ሀሳብን ተናግረዋል። የትኛውም ተጫዋች ሆን ማንቸስተር ዩናይትድ በቻምፒየንስ ሊግ ውድድር ስለማይሳተፍ መምጣት የማይፈልግ ከሆነ ማንቸስተር ዩናይትድ በተጫዋቹ ላይ ፍላጎት አይኖሮም እንደ እንግዲህ እንደ ዘገባዎች ከሆነ ይህንን ነው እየተገለጸ የሚገኘው። አሰልጣኝ የሩበን አሞሪምን ጨምሮ የማንቸስተር ዩናይትድ ሰዎች በዚህ የዝውውር መስኮት የአጥቂ ፍለጋው ሂደትን በስኬት የማይጠናቀቅ ከሆነ ኔዘርላንዳዊውን የፊት መስመር ተጫዋች ጆሹዋ ዘርክዚን በቀጣይ የውድድር ዓመት ከብሪያን ምቤሞና ከማቲያስ ኩኛህ ጋር እንግዲህ በፊት መስመሩ ላይ በማጣመር ድንቅ አገልግሎትን ይሰጣል ብለው እንደሚያምኑ ተገልጿል። ምናልባት በዚህ የዝውውር መስኮት እንግዲህ የአጥቂ መስመር ተጫዋች ማስፈረም የማይችሉ ከሆነ ይህንን መንገድ ሊጠቀሙበት እንደሚችሉ የሚያሳዩ መረጃዎች እየወጡ ነው። ስለዚህ ጆሹዋ ዘርክዚ በክለቡ የመቆየት እድሉ በጣም ሰፊ እንደሆነ ነው እየተገለጸ የሚገኘው። ነገር ግን አሁን ላይ እንግዲህ አጥቂ ለማስፈረም ግን ሙከራዎችን እያደረጉ እንደሚገኙ የሚያሳዩ ዘገባዎች ናቸው እየወጡ የሚገኙት። አርሰናልን የተመለከቱ መረጃዎችን ደግሞ እናንሰ ጋብርኤል መገለሽ አንድ ሀሳብን ሰጥቷል። ሮድሪጎ አርሰናል ቢመጣ በጣም ደስ ይለኛል፣ ወይም እንዲመጣ በጣም እፈልጋለሁ የሚል አይነት ሀሳብን ሰጥቷል። የአርሰናሉ ብራዚላዊ የመሀል ተከላካይ ጋብርኤል መገለሽ የብሔራዊ ቡድን አጋሩ የሆነው ሮድሪጎ ጎሽ ክለቡን እንዲቀላቀል እንደሚፈልግ ነው እየተናገረ የሚገኘው ውሳኔው የኔ ቢሆን ኖሮ ያለምንም ጥርጥር ለክለባችን እፈር አስፈርቦ ነበር። ለስፖርቲንግ ዳይሬክተራችን እርሱ ምርጥ ተጫዋች መሆኑን ነግሬዋለሁ ሲልም ነው ጋብሪኤል ማጋላሽ እየተናገረው። እንግዲህ ወደ ክለቡ እንዲመጣም እንደሚፈልግ ነው ጋብሪኤል ማጋሌሽ የተናገረው። አስደናቂ ተጫዋች ነው፣ ወደ አርሰናል እንዲመጣም እፈልጋለሁ ሲልም ጭምር ተናግሯል። እንግዲህ ተጫዋቹ የሪያል ማድሪድ ተጫዋች እንደሆነ ይታወቃል። በሪያል ማድሪድ እንግዲህ የመሰለፍ እድሎች ያገኛል አያገኝም፣ በተለይ በቀጣዩ የውድድር ዓመት አጣብቂኞች ሊገባ የሚችል ጥያቄ ነው። ምክንያቱም አዲያሶ አሰልጣን ሻቪ አሎንዞ ከዚህ ተጫዋች ይልቅ ፍራንኮ ማስታንቱኖንና እንዲሁ አርዳ ጉለርን የመጠቀም ፍላጎቶች እንዳሉት ይነገራል። በተለይ ደግሞ በፊት መስመር ላይ ደግሞ እንግዲህ ካርሎ አንቸሎቲ የሚጠቀሙበትን የአራት ሶስት ሶስትን አስተላለፍ ሳይሆን አሁን ላይ ሻቪ አሎንዞ በሁለት አጥቂዎች የመጫወት ፍላጎት እንዳለው የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ና ምናልባት በሁለት አጥቂዎች ደግሞ የሚጫወት ከሆነ እንግዲህ ኬሊያን ባፔ፣ ና ቪኒሲዮስ ጁኒየር የመሆን እድላቸው በጣም ሰፊ እንደሆነ ይነገራል። ና ሮድሪጎ በዚህ ምክንያትም ክለቡን ሊለቅና የመጫወቻ ደቂቃዎችን የሚያገኝበት ክለብ ሊቀላቀል እንደሚችል ይነገራል። ነገር ግን በኋላ ላይ ከሪያል ማድሪድ መረጃዎች ጋር እናነሰዋለን። አሁንም ቢሆን ግን በሪያል ማድሪድ የመቆየት ፍላጎቶች እንዳሉት ግን የሚያሳዩ መረጃዎችም ጭምር ጡ ይገኛሉ። ቲዮ ሄርናንዴስ ወደ አትሌቲኮ ማድሪድ ሊሄድበት የተቃረበበት እንግዲህ ኤሲ ሚላን እንግዲህ ዚንቼንኮ ላይ ያለው ፍላጎት ማጠናከሩን እየተዘገበ እንደሆነ ነው። አልፍሬዶ ፔዱላ መረጃውን ያጋራው ቲዮ ሄርናንዴዝ ወደ አትሌቲኮ ማድሪድ ሊሄድ እንግዲህ ስለሚችል አሁን ላይ ዚንቼንኮን ኤሲ ሚላኖች ለማስፈረም ሙከራዎችን ያደርጋሉ። አርሰናል በዚህ ክረምት የኤምሬትስ ካፕን እንደ ሌሎች የቅድመ ውድድር ዝግጅት ጨዋታዎች ጋር አብሮ ያደርጋል። ይህ ጨዋታ ኦገስት 9 ወይም ደግሞ 10 ይደረጋል ተብሎ ነው የሚታሰበው። በተጨማሪም አርሰናል ከሊጉ መጀመር በፊትም አንድ የቅድመ ውድድር ዘመን ዝግጅት ጨዋታ በኤምሬትስ ስቴዲየም እንደሚያደርግም ነው እየተዘገበም የሚገኘው። ጃኮቭ ክቬር ስለ ማርቲን ኦዴጋርድ ይናገራል። ኦዴጋርድ በሜዳ ላይ እውነተኛ መሪ ነው። ይህንን የተረዳው በጉዳት ባጣነው ጊዜ ነው። በእውነቱ በጊዜው በጣም ናፍቅ ነው ነበር፣ ምክንያቱም የጨዋታውን መጠን በመረዳት ኦዴጋርድ እንዲፈጥንና እንዲቀዘቅዝም ትዕዛዝ ይሰጥ ነበር። ኦዴጋርድ ከሜዳ ውጪ ምርጥ ሰው ነው። ጓደኞቹን የሚደግፍና መልበሻ ቤቱንም በአግባብ የሚቆጣጠር ተጫዋች ነው ሲልም ይናገራል። ና ኦዴጋርድ በሜዳው ላይ እውነተኛ መሪ ነው ሲልም ነው ጃኮቭ ክቬር እየተናገረው ስለ ኦዴጋርድ። ጃኮቭ ክቬር በዚህ ክረምት እንግዲህ ክለቡን ሊለቁ ይችላሉ ተብለው ከሚጠበቁ ተጫዋቾች መካከል አንደኛው ነው። የጣሊያን ክለቦች በርከት ያሉት የጣሊያን ክለቦች እዚህ ተጫዋች ላይ ፍላጎት እንዳላቸው የሚያሳዩ መረጃዎች እየወጡ ይገኛሉ። ና ጃኮቭ ክቬር አሁን ላይ ፍላጎቶች እንግዲህ እየበዙለት እንደሆነ ይነገራል። በተለይ ጋብርኤል ማጋሌሽ በሌለባቸው ጨዋታዎች ላይ ለቡድኑ ጥሩ ግልጋሎትን ሰጥቷል እና አርሰናሎች ላይ ያቆዩትን ፍላጎት አላቸው። ነገር ግን በርከት ያሉ የጣሊያን ክለቦች ደግሞ ከዚህ በፊትም በጣሊያን ስለተጫወተ ፍላጎት እያሳዩበት ነው የሚል መረጃ እየወጣ ይገኛል። ማንቸስተር ሲቲን ደግሞ እንመለከት። አሜሪካ የምንሄደው ለማሸነፍ ነው ብለዋል ፔፕ ጓርዲዮላ። የማንቸስተር ሲቲ ዋና አሰልጣኝ የሆነው ፔፕ ጓርዲዮላ የክለቦች ዓለም ዋንጫ አስፈላጊ ውድድር ነው ሲሉ ገልጸውታል። አጠቃላይ የዓለም ህዝብ ይመለከተናል ሲሉ ውድድሩን የገለጹት ፔፕ ጓርዲዮላ፣ አብዛኞቹ የዓለም ምርጥ ክለቦችም ይሳተፋሉ ሲሉን የተናገሩት፣ የማረጋግጥላችሁ ነገር ወደ አሜሪካ የምንሄደው ውድድሩን ለማሸነፍ ነው ሲል ነው አሰልጣኝ ፔፕ ጓርዲዮላ እየተናገረም የሚገኘው። ጄምስ ማኬቲ ስለ እንግሊዝ ከ21 ዓመት በታች ቡድን ዋናው የመጫወት እድል ማግኘት ነው። በዚህ ዓመት በሲቲ ያገኘኋቸውን ትንሽ ደቂቃዎች አስደስተውኛል። ነገር ግን የክለቦች አለም ዋንጫ ላይ ከምጫወተው በላይ ግን እዚ የተሻለ አስተዋጽኦ ማድረግ እንደምችል አስባለሁ ሲል ይናገራል ጄምስ ማኬቲ። ይህ ውድድር የተሻለ ልምድ የማገኝበት ነው እንዲሁም የመጀመሪያ አለም አቀፍ ውድድር ነው ሲለም ጭምር ነው ጄምስ ማኬቲ የተናገረው። ትላንትና እንግሊዝ እንግዲህ አሸንፋም ትላንትና እንግሊዝ ማሸነፏን የምናስታውሰው ጉዳይ ነው። ኬቨን ደ ብሮይና ከፉልሃም ጋር ባደረገው የፕሪምየር ሊግ የመጨረሻ ጨዋታ በመልበሻ ክፍል ውስጥ ለቡድኑ የተናገረው የመጨረሻ ንግግር አለ ተብሏል። የኔ የመልቀቅ ውሳኔ ቀደም ብሎ የተወሰነ ነው። ስለዚህ ሁሉም ነገር በደስታ ማጠናቀቅ ፈለግኩኝ። እናንተ የአውሮፓ ቻምፒየንስ ሊግ ተሳታፊ በመሆናችሁ ደስተኛ ነኝ። እናንተ ምርጥ የሚባለውን ነገር ሁሉ ይገባችኋል። ረጅም ዓመታት በጣም ምርጥ ቡድን ነበረን። ቀደም ሲል እንደተናገርኩት እንደናንተ ያለም እንግዲህ ተሰጥኦ ያላቸው ተጫዋቾች አይቼ አላውቅም። ብዙ ጥሩና የማይረሱ ጊዜያትን አብረን አሳንፈናል። ከእናንተ ጋር ለረጅም ጊዜ በመቆየቴም በጣም አመስጋኝ ነኝ። ሁላችሁንም በጣም አመሰግናችኋለሁ። እናም በክለቦች የዓለም ዋንጫ ላይ ላይ እደግፏችኋለሁ መልካም ውጤትም እንዲገጥማችሁ መኝላችኋለሁ ሲል ነው የተናገረው። እንግዲህ ኬቨን ደብሮይና ነው ለቡድን አጋሮቹ ይህንን ሀሳብ እንደሰጠም የተናገረው ከፉላሙ ጨዋታ በፊት ፔፕ ጓርዲዮላ ይናገራል። የዓለም ክለቦች ዋንጫን ማሸነፍ ማለት በዓለም ላይ ምርጥ ቡድን መሆን ማለት ነው። የእኛ ተጫዋቾች፣ አሰልጣኞች እንዲሁም የቡድኑ አባላት ሁሉም ይህንን ስኬት ለማጣጣም ጠንክረው ይሰራሉ። እንደ አሰልጣኝም በጣም የምኮራበት ነገር ሁሌም እዚህ መሆናችን ነው። ምንም ያክል ብናሸንፍ፣ የትኛውንም ዋንጫ ብናነሳ ለቀጣዩ ለመታገል እንደገና እንሄዳለን፣ ሲልም ነው የተናገረው። በመጨረሻ ሁሉም ሰው ማሸነፍ ይፈልጋል፣ አለቀ። በዚህ ቡድን ውስጥም የሚጫወት ማንኛውም ሰው ማሸነፍ ይፈልጋል። እሱ ደግሞ ለእኛ ቀላል ነው ሲልም ነው ሮበን ድያስ ደግሞ ሀሳቡን የሰጠው። ቸልሲን የተመለከቱ መረጃዎችን ደግሞ እናንሳ። የቤኔፊካው ተከላካይ የሆነው ቶማስ አሮሆ ለቸልሲ የመሀል ተከላካይ ቦታ ቀዳሚ ምርጫ እንደሆነ የሚያሳዩ መረጃዎች እየወጡ ነው 80 ሚሊዮን ዩሮ የመልቀቂያ አንቀጽ እንዳለውም ጭምር መረጃዎች እያሳዩ ይገኛሉ፣ ብሏል የፖርቱጋሉ ሚዲያ ነው ይህንን መረጃ ያጋራውና ቸልሲዎች የተከላካይ ስፍራ ተጫዋች ማስፈረም ይፈልጋሉ። ቅድሚያ ምርጫቸውም ደግሞ ቶማስ አሮሆን ከቤኔፊካ ማስፈረም እንደሆነ እየተገለጸ ነው። ቸልሲና አርሰናሎች ደግሞ በክረምቱ የዝውውር መስኮት እንዲሁ የአትሌቲክ ቤልባውን ኮከብ ኒኮ ዊሊያምስን ለማስፈረም ከባየር ሚኒክ ጋር ፉክክር ውስጥ ገብተዋል የሚል መረጃን ዲያርዮ አስ እያወጣ ይገኛል። ባየር ሚኒክ ይህንን ተጫዋች የማስፈረም ቀዳሚ እድል እንዳለው ነው እየተገለጸ የሚገኘው። ነገር ግን እንግዲህ ባየር ሚኒኮች ይህንን ተጫዋች ለማስፈረም ቅድሚያውን ቢያገኙም፣ ቸልሲና አርሰናልም ግን በዚህ ዝውውር ላይ በትልቁ እንደሚንቀሳቀሱ ነው መረጃዎች ያሳዩት። ትሬቨር ቻሎባህ በክረምት የዝውውር መስኮት ክሪስታል ፓላስን በውሰት ተሰጥቶ የነበረ ቢሆንም ወደ ቸልሲ ከተመለሰ በኋላ ግን በክረምቱ የመሸጥ እድሉ ሰፊ እንደሆነ እየተገለጸ ይገኛል። ስለዚህ ትሬቨር ቻሎባ እንግዲህ በቸልሲ ቤት ከመጣ በኋላ በጣም ጥሩ ጊዜያቶችን ቢያሳየም አሁንም ግን ቸልሲዎች ተጫዋቹን ለመሸጥ እንቅስቃሴ ማድረጋቸው አይቀሬ እንደሆነ ነው የሚያሳዩ መረጃዎች እየወጡም የሚገኘው። ሪያል ማድሪድን ደግሞ እንመልከት። ሪያል ማድሪድ የ20 ዓመቱን እንግዲህ ጋናዊ የመሃል ተከላካይ ኦስካር ናሴ አፖንግን ለማስፈረም ከስፔኑ ክለብ ግራናዳ ይፋዊ ጥያቄ መቅረቡ ለሪያል ማድሪድ ቅርብ የሆነው የስፔኑ ጋዜጣ ማርካ በሰበር መረጃ መልክ አጋርቶታል። ማሬንጌዎቹ የ20 ዓመቱን ጋናዊ ተከላካይ ከግራናዳ ለማስፈረም ከቀረበው ዋጋ ወደ አንድ ሚሊዮን ዩሮ ዋጋም ይጠጋል። ተጫዋቹ ሪያል ማድሪድ እንግዲህ መቀላቀል ይፈልጋል። እናም በቀጣዩ ሲዝንም የቡርኖ ተከላካይ ክፍል የማጠናከርና ማገዝም ፍላጎት እንዳለው ጭምር ነው የሚያሳዩ መረጃዎች እየወጡ የሚገኙት። የ24 ዓመቱ ብራዚላዊ ቀኝ ክንፍ ተጫዋች ሮድሪጎ ጎባይሽ በጣም ጓግቷል። እናም ስፔናዊው አሰልጣኝ ሻቪ አሎንሶ ወደ ቡርኑ ከመጣ በኋላ ተጫዋቹ በጣም በእጅጉ ተለውጧል። የሳምባው ኮኮብ የዓለም እንግዲህ ክለቦች ዋንጫ በክለቡ ሪያል ማድሪድ ጋር ለመካተትም ህልማለው እየተባለ ይገኛል። ቤተሰቡ ከሻቪ አሎንዞ ጋር ያላቸው ግንኙነትም በጣም ጥሩ ነው ሲል የስፔኑ ጋዜጣም ዲያሪዮ አስ እየዘገበ ይገኛል። ና ይሄ ተጫዋች ደግሞ ላይለቅ የሚችልም ላይለቅ ይችላል የሚሉ መረጃዎችም ጭምር አሁን ላይ እያሳዩ ይገኛሉ። የዚህ ተጫዋች ጉዳይ እስካሁን ምንም እልባት ያገኘ ጉዳይ እንደሌለው ነው መረጃዎች የሚያሳዩት። እንግዲህ ሻቪ አሎንዞ መምጣቱ እንዳስደሰተው ግን ይነገራል። የፍራንኮ ማስታንቱኖ ስምምነት ለሪያል ማድሪድ ብቻ ሳይሆን ለአርጀንቲና እግር ኳስም ታሪክ ሪከርድ የሰበረ ዝውውር ነው። ሪያል ማድሪድ በቀጥታ ተጫዋቹን የሚያስፈርመው የውል ማፍረሻው 45 ሚሊዮን ዩሮ ከፍሎ ቢሆንም የመጨረሻ ወጪ ግን ታክሰንና ተጨማሪ ክፍያዎችን ጨምሮ ወደ 61 ሚሊዮን ዩሮ ዝውውርም እንደሚፈጅ ከአርጀንቲና የወጡ ዘገባዎች ያሳያሉ። ይህም እንግዲህ አርጀንቲና ሊግ ከፍተኛ ወጪ ወጣበት በጣም ውዱ ዝውውር ያደርገዋል። ይህም ሆኖ ማስታንቱኖ ኤንዞ ፈርናንዴዝን ወደ ቤኔፊካ በ525 ሚሊዮን የተሸጋገረበት የውል ማፍረሻን ባይበልጥም፣ ከላይ እንደተገለጸው ግን አጠቃላይ ወጪው ታክሰን ጨምሮ በአርጀንቲና ውስጥ ለሚጫወት አንድ ባለተሰጥኦ ወደ አውሮፓ ያደረገው ውዱ ትራንስፈር ያደርገዋል። ይህ እንዲህ እንዳለ ማስታንቱኖ በሪያል ማድሪድ ታሪክም ከሃሜስ ሮድሪጌስ እና ከካካ በመቀጠል ሶስተኛ ውድ ደቡብ አሜሪካዊ ተጫዋች ሆኗል። ሆኖም ግን ፍራንኮ ማስታንቱኖ ከሁለቱ ተጫዋቾች በተለየ መልኩ ከሌሎች የአውሮፓ ክለቦች የመጣ ሳይሆን ከዛው ከደቡብ አሜሪካ ቀጥታ ወደ ሪያል ማድሪድ የተቀላቀለ ተጫዋች ያደርገዋል። የፊፋ የትኬት ዋጋ መቀነሱ ተገለጸ። በዛሬ በነገው ዕለት እንግዲህ በአዲስ የውድድር ቅርጽ መካሄዱን የሚጀምረው የዓለም ክለቦች ዋንጫ የመግቢያ ትኬቶች ቅናሽ ማሳየታቸው ተዘግቧል። በፍላጎት ማነስ ምክንያት ዋጋው መቀነሱ ሲገለጽ ከ300 ዶላር ወደ 48 ዶላር ድረስም የዋጋ ቅናሽ መደረጉ እየተገለጸ ነው። የውድድሩ መክፈቻ ጨዋታ በሊዮኔል ሜሲው ኢንተር ማያሚ እና በግብጹ አልአህሊ ሲደረግም የመግቢያ ዋጋው እስከ 250 ዶላር መቀነሱ ነው እየተገለጸ የሚገኘው። ቶትንሃም በይፋ አዲስ አሰልጣኝ ሾሟል። አሰልጣኝ አንጌ ፖስት ኮግሉን ያሰናበተው ቶትናም ሆትስፐርስ አዲሱን አሰልጣኛቸው መሾማቸውን ይፋ አድርገባል። የሰሜን ለንደኑ ክለብ ቶትንሃም የብሬንትፎርዱን አሰልጣኝ ቶማስ ፍራንክን በኃላፊነት መሾማቸውን ይፋ አድርገዋል። አሰልጣኝ ቶማስ ፍራንክ ቶተንሃምን ለሚቀጥሉት 3 የውድድር አመታት ለማሰልጠን ፊርማቸውን አኑረዋል። ቶተንሃም በክለቡ ሊቀመንበር መንበር ዳንኤል ሌቪ ስልጣን ዘመን 13ኛ አሰልጣኝ አድርገው ነው የሾሙት። እንግዲህ ጃስቲን ኮቭራች፣ ካሪስ ሃስላም እና ደግሞ ጆን ኒውተን ከብሬንትፈርድ የአሰልጣኝ ቶማስ ፍራንክ አሰልጣኝ ቡድንን የተቀላቀሉ ናቸው። አሰልጣኝ ቶማስ ፍራንክ ቶተንሃም እንግዲህ ከደረሱ በኋላ ደግሞ የብሬንትፈርዱ ተጫዋቻቸው ወይም በብሬንትፈርድ አብሯቸው ሲሰራ የነበረውን ተጫዋች እንዲሁ ለማስፈረም ፍላጎት ያላቸው ተጫዋች ብሪያን ኢምቤሞ ነው። በማንቸስተር ዩናይትድ በትልቁ እየተፈለገ የሚገኝ ተጫዋች ነው። ነገር ግን ቶማስ ፍራንክ እንግዲህ ቡርኑን ከተቀላቀሉ ወይም ቶትናምን ከተቀላቀሉ በኋላ ይህን ተጫዋች ለማስፈረም በትልቁ ሊንቀሳቀሱ እንደሚችሉ የሚያሳዩ ዘገባዎች እየወጡ ይገኛሉ። አንዳንድ ዘገባዎች ላይ እንደውም ተጫዋቹ ብሪያን ምቡሞ ጭምር የማንቸስተር ዩናይትድ ዝውውር መዘግየቱን ተከትሎ ምናልባት ወደ ቶትናም ሊቀላቀል የሚችልበት እድል እንዳለ ጭምር እየገለጹ የሚገኙ ዘገባዎችም እየወጡ ይገኛሉ። ማንቸስተር ዩናይትድን ግን መቀላቀል እንደሚፈልግ ከዚህ በፊት ገልጾ እንደነበር ይታወሳል። የቶማስ ፍራንክ እዛ መሄድ ግን ምናልባት ተጫዋቹ ላይ ተጽዕኖም ሊያደርግ እንደሚችል የሚያሳዩ ዘገባዎች ናቸው እየወጡ የሚገኙት። ተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ስለምጽፉልን እጅጉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ፣ ቻነላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፏድ ባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሴን የምንገናኝ ይሆናል። መልካም ጊዜ መልካም ቀን እንዲሆንላችሁም ጭምር ነው። በአክብሮ